ቅርንጫፍ የሆኑ ጉዳዮች ላይ ተይሲርን መጠቀም በጣም አስፈላጊ ነው። በተለይ በዚህ ዘመን ማለት ነው። በዚህ ዘመን መውሊድን በተመለከተ ቅርንጫፋዊ ጉዳይ አድርጎት ከዛ በኋላ እነዚህ ሀሳቦች ላይ ደግሞ ማግራራት አለብን እያለን ነው ማን ኡስታዝ በድሩ ሁሴን ውድና የተከበራችሁ የቻናላችን ተከታታዮች፣ አሰላሙ አሌይኩም ረህመቱላሂ ወበረካቱ። የጌታችን ያለ መልካም ፍቃድ ሆኖ ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛው፣ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ይሆኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እንዲሁም የመለቃቸው ቪዲዮዎች ተደራሽነት እንዲኖራቸው ላይክ፣ ኮሜንት እንዲሁም ሼር በማድረግ የበኩላችሁን አስተዋጽኦ እንድታበረክቱ በክብሩ ተጠይቃለሁ። እስቲ ኡስታዝ በድሩ ሁሴን ምን እንደሚለን እንስማና የተወሰነ ሐሳብ የምንሰጥ ይሆናል። ዳይ ወደሱ ቪዲዮ ቅርንጫፍ ይሆኑ ጉዳዮች ላይ ተይሲርን መጠቀም በጣም አስፈላጊ ነው። በተለይ በዚህ ዘመን ማለት ነው። በተለይ በዚህ ዘመን ተይሲር እንግዲህ ቅርንጫፋዊ የሆኑ ሐሳቦች ወይም ልዩነቶች የሚላቸው ኡስታዝ በድሩ ሁሴን እነ ምንድናቸው ስንል እነ መውሊድ ከዚህ በፊት ብዙ ጊዜ ቪዲዮ ሰርቻለሁ። ይህን ሀሳብ በተለያዩ አጋጣሚዎችን ሲያንጸባርቅ ማለት ነው። ለምሳሌ መውሊድ አይለያየንም፣ መውሊድ ቅርንጫፋዊ የሆነ ኢሹ ነው ብሎ በተደጋጋሚ በተለያዩ መድረኮች ላይ ሲያወራ ተመልክተናል። ማን ኡስታዝ በድሩ ሁሴን እና መውሊድን በተመለከተ ማግራራት በተለይ በዚህ ዘመን ማሽሞንሞን አለብን እያለን ነው። ይህ ዙልም ይባላል። ምክንያቱም መውሊድ ላይ የሚደረጉ ነገራቶች ከዚህ በፊት የሰራናቸው ቪዲዮዎች፣ በተለያዩ አጋጣሚዎች የሱና ኡስታዞች የሰጡት ረድ ወይም ደግሞ ሚዲያ አህባጅ፣ ሱፊያ የሚባሉ እነዚህ አሻሪያዎችን የሚያደርጉትን ተግባራትን በአደባባይ የምናየው እውነታ ነው። የአላሁ ስብሐነሁ ወተዓላ መብትን ሐቅ ለፍጡራኖችን አሳልፈው በተለያዩ አጋጣሚዎችን ይሰጣሉ። እንግዲህ አንድ ሰው ሽርክን እየፈጸመ አግራራለት ወደ እሳት እየሄደ በርታ ማለት በጣም የሚያሳዝን ነገር ነው። ምክንያቱም ጌታችን አላሁ ስብሐነሁ ወተዓላ በተከበረው ቃሉ ወመን ዩሽሪክ ቢላህ ፈቀድ ሐረመ አላሁ ዐለይሂል ጀነህ ይላል በእርግጥ በአላህ ላይ የሚያጋራ በአላህ ላይ ባላንጣ የሚያደርግ ሰው። ጀነት በአጋሪ ሰውዬው ላይ እርምናት መኖሪያውም እሳት ነው። ነፍስያውን ለበደለ ሰው ረዳት የለውም ይለናል ማን ጌታችን አላሁ ሱብሓነሁ ወተዓላ። መውሊድ ላይ ግልጽና የማያሻማ ነው፣ ሽርክ አለ። መውሊድ የሽርክ መናኸሪያ ነው። ይህን በማለታችን ደግሞ ማጋነን አይሆንም። እንግዲህ ኡስታዝ በድሩ ሁሴን እነዚህና መሰል ነገራቶችን የሚደረጉበት መውሊድ ቅርንጫፋዊ ሀሳብ ነው። ስለዚህ እንደነዚህ አይነት ኢሾዎች ላይ ህዝበ ሙስሊሙ በተለይ ዳዒዎች እና ኡስታዞች መሻይሆች ማግራራትን መጠቀም አለባቸው እያለ ነው። ፍጹም ስህተት ነው። ወንድምና እህቶች ወደ ሌላ ቪዲዮ ስንሻገር ይህን ግለሰብ እስቲ ምን እንደሚለን እንዘያየው። ምክንያቱም በጣም ስላሳቀኝ ነው፣ ቪዲዮውን ማለት ነው። እስቲ እንመልከተው። ጽሑፍ ላይ እንደሚናገረው እየሰለጠኑ ያሉ ውስታዞች እንደሆኑ እኚህ ዝግጅቶች ለክርስቲያኖች እንደሆነ ያ ሌላ ምርጫ የላቸው በቅጥ ለክርስቲያኖች የሚሰለጥኑት አንድ ሙስሊም ስፖርት ከሰራ እንግዲህ እየተዘጋጀ ያለው ለክርስቲያኖች ነው። ይህ የጭንቅላት መንቀንጨር የመጨረሻ ድድብና ይባላል። እረ የምንድድብና እን ድንቁርና ነው የመጨረሻ ማለት ነው። እኔ ስፖርት ከሰራሁኝ ለር እኔ ምን አይነት ስሜት ነው ያላቸው? ግራ ነው የሚገባኝ ወላሂ። እሺ ቆይ ምንድን ምንድነው ይህን ያስባለው ምንድነው? እንደምትመለከቷቸው ማለት ነው ሐፊዝ ናቸው፣ የቁራን ሐፊዞች ናቸው፣ ቁራንን የሸምድደው የጨረሱ ሰዎች ናቸው። እንደሚታቸው ነው ቁራንን ሐፊዝ የሆነ ሰው እንግዲህ ስፖርት አይ ስራ ሰውነቱን እንቅስቃሴ አያደርግ እያለን ነው። ይህን ሐፊዝ የሆነ ለምሳሌ እኔ ሚዲያ ላይ የመሰራ ከሆነ ለስልምና የመጨነቅ ከሆነ ዲኒ ላይ ጠንካራ ከሆነ ኪታብ ቁራንን የመቀራ ከሆነ ስፖርት ከሰራሁን ክርስታኖችን ላጠፋ ነው ማለት ነው ሪሊ ምን አይነት የአስተሳሰብ መቀንጨር ነው? እንዲህ አይነትን የደህያ አስተሳሰብን ኬንት ነው ያመጣችሁት? አሁን እንደነዚህ አይነት ሰዎች ናቸው የተለያዩ አገራቶች ላይ ቁጭ ይላሉ። ከዛ ከሆኑ ሰዎች ተልኳላቸው አላቸው እና ተልኳቸውን ለማስፈጸም እንዲህ አይነት የማይረቡ ነገራቶችን ይናገራሉ። በተለያዩ መድረሳዎች፣ በተለያዩ ቦታዎች ላይ ኳስ ልትጮቹ ትችላላችሁ። መድረሳ እዛው ነው እኮ የምታድሩት እዛው ነው የምትኖሩት። ስለዚህ እንቅስቃሴ ያስፈልጋችኋል። ውጭ ስለማትወጡ መርከዝ መድረሳ፣ እኛ መስጂድ ለምሳሌ ኳስን እንጮታለን። እዚህ እየሰለጠንን ነው። ምን አይነት መቀንጨር ይባላል? ምክንያቱም ውጭ ከወጣን ቁማር አለ፣ የተለያዩ ነገራቶች አሉ፣ ሰዎች አስይዘው ስለሚጫወቱ እኛ ግን መስጊዳችን ውስጥ እንጮታለን። ኢቭን ራሱ ነን ሙስሊሞች ገብተው የሚጫወቱበት አለ። በጣም እንግባባ ከሆነ ማለት ነው። ይህ ግን የመጨረሻ ደደብ የሆነ ሰው ዝም ብሎ መጥቶ ሰላም፣ እንዴት ናችሁ? ዛሬ ናህ ይላል። የተለያዩ አጋጣሚዎችን እመለክተዋል። ግን ከጥላቻ ወጣ፣ ወገናችን በዚህ ልክ ማለት ነው። ጥላቻን አውሩ እስከመች ወናውዝ ቢላ ጥላቻ ራሱ ማለት ነው የሆነ ገደብ አለው። እስቲ ወደ ቪዲዮ እንሸጋገር። ይናውስ እንደኝታችሁ የቁርአን ሐፊዝ ውድድር ጎን ላይ መርከዝ አቡ ሙስሊም የቁርአን ሐዲስና የተርቢያ ማዕከል ቢለው የቁርአን ሐፊዝ ቁርአን በነዘር ቁርአን ምናምን ይላል። እንደምታያቸው የቁርአን ቦታ ቁርአን መማሪያ ቦታ ነው። ደግሞ ቁርአኑ ካለቀ በኋላ ምን አይነት ትምህርት ነው የሚያስተምሯቸው? በዚሁ አቤት እንተናኮ በቃ ቪዲዮ መስራት እኮ ግዴታ አይደለም። እሪሊ አሁን አንተ ለክርስቲያን ህብረተሰብ እየተጨነክ ነው፣ ለክርስቲያኑ ማህበረሰብ ለእሁድህ ነው የምትጨነቀው። ወገኔ አሁን ይህን ይህን ሰው ሰምታችሁ ክርስቲያኖች አብላችሁ ተሰማላችሁ። እኔ የሚያሳዝነኝ እነዚህ ሰዎች ኦሬዲ ደንቁረዋል፣ ጥላቻ ሰክሯቸዋል። እኔ ግራ ነው የሚገባኝ፣ ሙስሊም ጎረቤት የላቸውም፣ አካባቢያቸው ሙስሊም አይደለም ምናምን የሆኑ ሰዎች የሆነ ነገር ሲናገር ኡር ከማለታቸው በፊት አጠገባቸው ያለ ሰው አታዩም እንዴ? እኔ ስለ ክርስትና የሆነ ሰንበዴ ተነስቶ የሆነ ነገር ካለ ወአ ብዬ እንደ መንገ መከተል ጋሪ አይደለም። ኦኬ አስተነትናለሁ፣ አጠገቤ ያለ ክርስቲያን ምን አይነት ነው ብዬ በደምብ እንዴ፣ በደምብ አውቀዋለሁ እኮ፣ ፋክት ነው እኮ። ቢያንስ ከቤተሰቦቻችን ተሰቦቻችን እኮ አንድ ክርስቲያን እኮ ይኖራል። በየትኛው መቀጠል የሆነ ዘመዶቻችን ይኖራሉ ኢትዮጵያ ውስጥ ስለሆነ ይህ ነፈስ ግን ማለት ነው ድንቁርና። በሃያ አንደኛው ሴንቸሪ እየኖረ ማለት ነው የአጼዎችን አስተሳሰብ ያለው የአንድ ብሔር፣ የአንድ ሃይማኖት፣ የአንድ ግለሰብ አመለካከትን ለማስረት ጥረት የሚያደርግ ነው። ያልተፈጠሩ ነገራቶች እንደተፈጠሩ አድርጎ የሚያወራ እንግዲህ፣ እንደተመለከታችሁት እንግዲህ፣ አንድ ሙስሊም መርከዝ ላይ ገብቶ እንዲህ እንትን ቢያደርግ፣ ስፖርት ቢሰራ፣ ለሰውነቱ እንቅስቃሴ ቢያደርግ፣ ለጤናው ለጤናው እንቅስቃሴ ቢያደርግ፣ አሸባሪ ነው። ክርስቲያኖች ሊያርድ ነው ሪሊ አንድ የምታስቀኝ ደግሞ አንድ አባባል አላቸዋ። ሲሞች ክርስቲያኖችን ካረዱ ምናምን ነገር መንግስተ ሰማያት ይገባሉ። ሰላሳ ሁለት ምንድን ነው ሰባ ሁለት ሚስቶች ያገኛሉ ምናምን። በነገራችን ላይ ው ከኋላ ማለት ነው አንድ ክርስቲያን ገለሴ ያለ ረደህ እንዴ? ከካሜራ ጀርባው የብር አለ አይ እናንተ ሰዎች አላኩልህ ያለ እኔ በጣም እያሳቀኝ ስለሆነ ነው ያመጣሁት ማለት ነው እንጂ በየመሃሉ ፈን የሚያደርግ ነገር መመልከት አለብን ነው ስላሰብኩኝ ነው። ያው ሌላ ፈን የሚያደርግ ነገር ይህን ነገር እንመልከት እስቲ። ሐላል ሆም ያበላል፣ ሐላል ሆም እያጋባ ያበላል፣ ሐላል ሆም እያጋባ ያበላል። ወሰላሙ አለይኩም። አሁን ወጥህን እንዳያርፍ ዝም ብለህ እያማስል የሰውዬ በቃ አሁን እንዲህ ማለት ጀመረ። ባይሆን ምግቡ ሲደርስ ጊዜ ጥሩ ነው ትዳሩ ምናምን ተው ጨውዬ። ለማንኛውም አይ በጣም ነው የሚገርሙኝ እነዚህ ሰዎች አላኩልሀል። ግን ወደ ቆም ነገር እንመለስና ዘውዲቱ ነው አይ ቲንክ አርቲስት ዘውዲቱ ትባላለች እና የሆነ መጽሐፍ ጽፋለች ከልጅነት እስከ አዋቂነት የሚል በርግጥ ጥሩ መጽሐፍ ነው። ለማን በሞክሬ ነበር፣ ግን አንድ ነገር አይቼ ነበር እዛ እንዲ ዲስከስ የሚያደርጉበት አጋጣሚ አለና እዛ ላይ አንድ ሙስሊም ሴት የተናገረችው ንግግር ባለማወቅ ስለሚሆን ይህን ቪዲዮ ብታደርሱ ላይ ደስ ይለኛል። ወይም ደግሞ የምታየኝ ከሆነ ይህን ቪዲዮ ደርሶች ብታስተያኪ መልካም ነው። እያቴ እስቲ የምታየው ነገር አስቀድሜ ያንቺ ቪዲዮ ነው። በጣም ነው የምወድሽ፣ በጣም ነው ማከብርሽ። እኔ እንደሌሎቹ አይደለም። በህይወት አጋጣሚ ውስጥ በጣም በህይወቴ ከባ ቻሌንጅ የሚባል ህመም ገጥሞኛል። አሁንም ከሱ ጋር እኖራለው እና ባንቺ ነው ባንቺ አስተሳሰቦች አስተሳሰቦች ስልሽ እስቲ መዝሙሮች መዝሙሮችን መስማማ ሰው ነኝ። ላይክ በመጻሕፍት ውስጥ መጪ መጣችልኝኛል ኩዊን ሰው ነኝ። የዚህ እህታችን ንግግር እንግዲህ አንድ ሰው ሞቲቬሽናል የሆኑ ሰዎች ወይም አነቃቂ ንግግር የሚናገሩ ሰዎች ጥሩ ነገር ከሰሩ ኦኬ የሆነ እንትን ይላችኋል፣ የሆነ በቃ ታመሰግናላችሁ። ለእኛ ሙስሊሞች ግን አነቃቂያችን ምንድን ነው? ቁርአንና ሐዲስ። በሕይወታችን የተለያዩ መሰናክሎች ላይ እያለፍን ቢሆን ራሱ ለእነዚያ መሰናክሎች መፍትሄ የምታገኙት ማለት ነው ቁርአንና ሀዲስ ነው ሀዲስ ውስጥ ነው። ከዛ ውጭ ማለት ነው ምንም አይነት መፍትሄ አታገኙ። ይህን ነገር አስረግጬ ነው የምናገረው፣ በሕይወቴ ያየሁት ነገር ስለሆነ ማለት ነው። የትኛውን ሰው ጭንቀት ውስጥ ይሆን የትኛውን ሰው አስር ስትረስ ውስጥ ይሆኑ ቁራን ስሙ። ቁራን ብቻ መስማታችሁ ማለት ነው የልብ መረጋጋት፣ የውስጥ መረጋጋት ሰኪና ታገኛላችሁ። አላህ ለአማኞችን ሰኪና ይወርድላቸው። የሆነ የሚወርድ ነገር ነው የሚሰጣቸው ነገር ነው እንጂ የሆነ በንግግር ሰንበዲ በተናገረው ነገር የምታገኙት አይደለም። አማኝ ቁራን በማዳመጡ የውስጥ መረጋጋትን ይሁን ደግሞ የአላህን እዝነትን ያገኛል ማለት ነው። ግን ይቺ እህታችን ይህን ሳታቅ ምንድን ያለችው ብዙ ነገራቶችን እንዳጋጣመ ትናገራለች። ሙስሊም ናት። መዝሙሮችሽን እየሰማሁኝ ተስፋ ያገኛለሁ ምናምን ነገር ስትል ኢየሱስ ስትል ነው ሪሊ የባድ ነገር እየሰማች ነው ተስፋ የምታገኘው ኢየሱስ ከእንዲህ ነገር አወጣኝ። ፍጡር ለሱ ራሱ መከራ ላይ ስቃይ ላይ እያለ ኢቨን ራሱ እኮ ተንገላቶ ነው አይደለም የገደሉት። ኢብራውያን ምዕራፍ አምስት ቁጥር ሰባት ላይ በስጋ ወራት ከሞት ሊያድ ነው ወደሚችል አምላክ ከብርቱ እንባና ከብርቱ ጩኸት ጋር ምልጫንና ጸሎትን አቀረበ እግዚአብሔር ስለመፍራቱ ተሰማለት ይላል። ሉቃስ ወንጌል ላይ ደግሞ ተመሳሳይ ሐሳብ አለ። ጽዋውን ከኔ አንሳት እያለ ላቡ ሜቱን ያረጥበው ነበር ይላል። በፍራት የተነሳ ማለት ነው። ፈጣሪውን አንዱን አምላክ ይለምን ነበር ይላል። ስለዚህ ዘውዲቱ ነው አይ ቲንክ ስሟ በትክክል ላልጠራው ይችላለሁ። እና እሷን ኢየሱሴ እንዲያረገልኝ እንዲያረገልኝ ብላ ካላሁ ውጭ ፍጡራኖችን ስጣራ ጊዜ ያን ፍጡር ብርታት ይሰጠኛል እያልች ነው ይህን ነገር። በነገራችን ላይ እያወቅሽ ይህን ነገር ካረግሽ በጣም አደጋ ነው፣ ከእስልምና ሊያስወጣ ራሱ ይችላል። ከዚህ ነገር ተቆጠቡ። ብዙ ሰዎች አሉ። እኔ በተለያዩ አጋጣሚዎችን የማገኛቸው ሰዎች እንዲህ አይነት ንግግር ሲናገሩ ስለሰማ፣ የዛሬ አመት ከምናምን አካባቢ አንዲት እህት ክርስታን ነበረች እና ሰለመች ከሰለመችው በኋላ ላይቭ ላይ ነበረ የሰለመችው። ከዛ አዋራኋት ምናምን ነገር የሚያስፈልጋትን ነገር ካለ ቂራት እንድትቀራረብኳት ከዛ እስቲ ስለ እስልምና የተወሰነ ነገር እስልምና እንዴት መረሽ አልኳት። ወላሂ ያለች ምን እንደሆን ታውቃላችሁ? የማዝ መንዞማ ደስ ብሎኝ ነው አለች። ከዛ በኋላ ይህ ብቻ አይደለም ከወራት በኋላ አይ እስልምና ይህ ነው አሁን መንዞማውን ማርኮች ከመጣሽ ከማዝ የተሻለ መዝሙር ደግሞ ያገኘሽ ጊዜ ወይ ቤተ እምነት መዝሙር ካገኘሽ ወደዛ ትሄጃለሽ። ስለዚህ ስለ እስልምና ዲቴል ማወቅ አለብሽ። እስልምና ማለት ይህ ነው፣ አህዳዊነት ከቀደምት ነቢያቶችን ያስተማሩትን የተውሂድን መንገድ መያዝ አለብሽ። ይህን ነገር ማወቅ አለብሽ አልኳት። እሺ ብላኝ፣ ከዛ በኋላ አፈነገጠች ምናምን በመንዙማ በተለያዩ ነገራቶች ስታረክ ዝም አልኳት። ያው የድርሻ ከተወጣሁኝ በኋላ ማለት ነው። አንዳንዴ ሰዎች እንትን ነው አይደል፣ ትመክራላቸው ትመክራላቸው፣ ከዛ በኋላ ትታውታላቸው። ከወራት ወይም ከሁለት ወር በኋላ ተመለሰች። ወደ ክርስትና ምናምን ተባለ እና አንዳንድ ማህሌቶች አሉ። የኦርቶዶክስ መዝሙር ሳብኝ ወይን ይህን ነገር እኔ ያሉኝ እህቶች አሉ። ይህን ነገር የሚያጋጥመኝ አብዛኛው ጊዜ እህቶች ጋር ነው። በተለይ ንፅፅር ቡክ ላይ ምናምን የምጠየቀው ያ ነው። ይህን መዝሙር እኮ አቡሳላ በጣም ነው የምወደው እና በሰማ ምን ችግር አለው? የሆነ ውስጤ የሚያናግረኝ ነው የሚመስለኝ ትላለች። ሰለምት የሆና ደግሞ ይህን መንዞማ ማርኮኝ ነው የመጣሁት ነሽዳ ትለኛለች። ለመንዞማ በማዝ መንዞማ የሰለመ በሆነ ቀሲስ በምናምን የተዘመረ ወይም በምህረት አብ የተዘመረ መዝሙር ወይም በዚህ በዘውዲቱ ምናምን በምትባለዋ ሴት የተዘመረ መዝሙር የሰማ ጊዜ ወይም ከማዝ የተቻለ መዝሙር የሰማ ጊዜ ይከፍራል። ስለዚህ መመዘኛችን ምንድነው? ቁርኣንና ሀዲስ ነው። እና እህቴ ከዚህ ነገር ውጪ ወደ አላህ ተመለስሽ። መዝሙር እየሰማሽ ከዛ በኋላ መሰናክሎች አሉ። ከባድ ነው፣ ወላይ ከባድ ነው። አላህ ሱብሐነሁ ወተዓላ ይጠብቀን፣ ይጣበቀን። እንግዲህ ወንድምና እህቶች